ለታሪክ ተሾመ ይባላለሁ። መምህር ነው። ከባድ ጥያቄ ነው። ማለት ቀደም ያልኳችሁ ይህንን ነው። አንድ ላይ ብሰበስባቸው ያልኩት ግጥም ጽፋለሁ። አንዳንዴ በጣም በረጅም ጊዜ ሳመፍ ከሚባሉት ጸሐፊዎች አንዱ ነው። በረጅም ቆይታ አሁን ባለፈው ስለ ግጥም ስናወራ ነው። አንድ ግጥም የጻፍት ግን ከሩቅ አመት በፊ በኋላ ይመስለኛል። ያ ግጥም ራሱ ሀሳብ ይብላላል። ግን ኋላ እንደዚህ በየጊዜው ምስፓ ይመስው አደለው ከግጥም ጋር ያለኝ ቁርኝት በመመሰጥ ግጥም በመውደድ እና ግጥም በማስተማሩ የበልጡ ከግጥም ጋር ያለን ጉዝኙነት ማለት ነው። ለዛም ነው አሁን ግጥም ላንተ ምንድን ነው ስትኝ፣ ከገጣሚነቱ ይልቅ ወደ ግጥም መምህርነቱ ስለሚያደላ ውስጤ ወይም ደግሞ ግጥም ስራዬ ነው፣ ግጥም ሕይወቴ ነው፣ ግጥም እንጀራ ነው፣ ግጥም መደሰች ነው። ለእኔ ትልቁ የጥበብ ልዕልና ነው የሚመስልኝ ግጥም ነው። በብዙ ቅርጾች ሀሳብ ሊገለጽ ይችላል። በድራማ ሊተራ ግን በግጥም ሀሳብን ማስተላለፍ ለኔ የኪነት አያሉ ግጥም እንደኔ፣ ማለት ሰው ግጥም ሲጽፍ በጣም ብዙ ሀሳብን አንድ ላይ ጨምቆ ነው ማለት ሀሳብን አሳጥሮ ማቅረብ በጣም ከባድ ነገር፣ እንደኔ ብዙ ወረቀት የምንጽፉ እኮ ሀሳባችንን ሰብስበን መናገር ስለማንችል ነው። ይህም አሁን ይህን ሁሉ እያወሩ ያለሁት ስለ ግጥም ባጭሩ መናገር ስለሚከብድ ነው። ግጥም ግን በግጥም ራሱ በአጭሩ መናገር ይቻላል እና በአጭሩ ስሜትን ግን በእምቅ በሆነ መልኩ ስሜትን ማስተላለፍ የሚያስችል ስሜትን ማድረስ የሚያስችል ስሜትን ማጋባት የሚያስችል ኪነት ቢኖር ለኔ ስነ ግጥም ነው እና ግጥም ለኔ ህይወቴ ነው፣ ስራዬ ነው፣ የዘረዘርኳቸው ሁሉ ነገር ነው። እነዚህ ሁሉ ጥያቄዎች እንዳሉ ባቅ ደግሞ ስለ ግጥም ያው አንድ ሶስት ቀን አወራ ነው። ከግጥም የማልወዳቸው ውስጤ አይኖሩ ማለት ግጥም። ላስተምራውን ነገርኩሽ። ትልቁ ወዳጅነት አሁን ከማስተማር ገው ከግጥም ጋር ያለኝ ወዳጅነትና በጣም መመሰጥ ግጥም መምረጥ ይጠይቃል። ለማስተማሪያነት የምታወጫው አንድ ግጥም ከሌሎቹ በጣም የላቀ መሆን መቻል አለበት። ያንን ሀሳብ ያንን የስነ ግጥም ቲዎሪ ለማስተላለፍ ከሌሎቹ ከፍ ማለት አለበት እና ያንን ለማድረግ ብዙ ታነቢያለች ብዙ መድብሎ የታገላብጫለች። ከነዛ ውስጥ ውስጤ የቀረው ወድጃዋለሁ ማለት ነው። ምናልባት ከአንድ መድብል አንድ ግጥም ሊሆን ይችላል፣ ውስጥ የሚቀረው ያ ግጥም በእርግጠኝነት የወደድኩት ነው። አብሮኝም ይኖራል። በፈለግኩት ጊዜ በወርድ ላይ መጻፍ ችላለሁ፣ ለሰዎች መተረክ ችላለሁ። ያንን ግጥምና አንድ ውስጥ የሚቀር ከአንድ መድብል አንድ ውስጥ የሚቀር ግጥም ካገኘው በቃ ያንን መድብሉንም አረሳውም ማለት ነው ያም ገጣሚ ለኔ ሰባም ሰማንያም ግጥም አሳትሞ ሊሆን ይችላል። ግን ያቺ አንድ ግጥም ውስጤ ከቀረች በቃ ገጣሚውም አብሮኝ ይኖራል ከዛች ግጥሙ ጋርና የግጥም ዋጋ እኔ በዚህ ነው የምገልጸው። እና ውስጤ ብዙ ግጥሞች አሉ ልልሽ ነው። አሁን ለማስተማር አላማ አይደለም እና ለእናንተ ለመንገር አላማ አንድ የበውቀቱ ግጥም አለ ማፍረስ ደስ ይለኛል። ማፍረስ ማለት የተለመደ ወይ ደግሞ በሆነ ነገር የተገነባንበትን ነገር እንዲም ነው እንዲህ ብለን እንድንጠይቅ የማድረግ ሀሳብ ሲቀርብ በግጥም በጣም ሆኖ የሚገርመኝ ነው። በእውቀቱ እንደዚህ ይላል በአንድ ግጥሙ፣ በሰላም ሰፍሮ ሳለ ምድር ባላት ዛፉ በአዳኙ ሲመታ አቤል ጫጩ ቶፉ ሚካኤል ነበር ለባለው እንጭፉ ይላል። ይሄ በጣም የሚገርመኝ ግጥሙ በጣም የስነ ፍጥረት ላይ የምናውቀውን ሁላችንም የምናውቀው ትረካ አለ አቤልና ቃኤል ወንድማማቸው የነበሩ ቃኤል አቤል እንገደለው የሚል የዘ ፍጥረት ትረካ ሁላችን እናውቃለን። ግን ይህንን የምናውቀውን ትረካ አፍርሶን ያቀረበልን ይህን ትረካ የሚያፈርስበት አቅም በአንድ ቃል የገነባው አዳኙ በምትል አዳኙ ወይ አዳኙ ብለሽ እንድታነቢያት እዚች ቃል ላይ መሰረት አድርጎ ይሄንን የሚያህል የዘፍጥረት ትረካ አፍርሶ ሌላ እይታ አሳይቶ ነው። ሌላ እይታ ማለት በሰላም ሰፍሮ ሳለ ምድር ባላት ዛፍ። እኛ ትረካው ላይ የምናውቀው ቃየል አቤልን ገደለው ነው የሚለው ትረካዋል የመጽሐፍ ቅዱስ ትረካ። በእውቀቱ ይህንን ትረካ ያቀረበበት መንገድ ግን ለባለወንጭ ፍተት ቀይል ጠጠር ነበር። ለባለወንጭ ፉ ይለናል። ጠጠር የመወርወር እንጂ የመግደል አቅም እኮ የለው፣ ማለት አላማ የለውም ጠጠር። ሌላ ያንን አላማ ያዘጋጀ ያ ነገር እንዲዘጋጅ ያደረገ ምናልባት ተመልሰን እዛች ካልገ ወይ አዳኙ ወይ አዳኙ ሊሆን ይችላል። ይህንን ነገር እንዲፈጸም ያደረገው ማለት በበጎ ጎኑም በመጥፎ ጎኑም ሊሆን ይችላል። ይህንን ሀሳብ ግን የምናገኘው ዝች አዳኙ ጋር ስንሄድ የቃል መጥበቅ የቃል መላላት አይደለም። እኔ እዚህ ጋር ማይበት በቃ ሙሉ ግጥምን መሸከም የሚችል አንድ ቃል። ሌላ አንድ፣ በነገራችሁ ትላንት እዚህ ላይ ቀርበው የነበረው የዘመኑን መንፈስ ይይዝልኛል ብዬ አትንኩታ የሚል ግጥም ነበር። ግን ሙሉ ገና ውስጥ ያልገባ ዝም ብሎ ሀሳቡን ለመንገር ያህል ሀሳቡን ንገራችሁ ወንድያል ይባላል ጸሐፊው አትንኩታ ይላል፣ ደሃን አትንኩታ አትነካኩታ የምን ደፋ የምንገፋ የምንገፋ ገፋ ገፋ ደሳሳ ጎጆን የናደው እንደሆን እርፉን ከማረሻው ሲወርዱ ላይቶ ከወረደ ቆላ ማጣፊያው እንዳያጥ መመለሻውን መላ ይላል እና አሁን ላይ ማየው ይህ በተለይ ማህበረሰብ ላይ ያለው ጫና እንደዚህ ያለ ስሜት ብዙ ግጥሙ አልገባልኝም አለው ሌላም እና ይህን ስሜት ነው። የዘመን መንፈስ ብቲን በዚህ ዘመን የምረዳውና የፈቃድ አዘዘን አንድ ግጥም ልበልላችሁ። ይህም ከማስተማሪያዎች አንዱ ነው። ከበዳ ወደ በዳ ይላል። ይጮሃል ደራሲ፣ ይጮሃል ከያኒ፣ ይጮሃል አዝማሪ ግና ማንስ ሰምቶ አረማን አድምጦ ሁሉም ጆሮው ላይ በሆዱ ተኝቶ አንድ ጣሳ አረቄ አንድ በርሜል ጠላ ጠጃ ጠጃ አምቡላ ከአስራ አስር ክትፎ ጋር አስር ኪሎ ስጋ ቢጎምድ ቢሰለቅጥ ቢቸልስ ቢለጋ ይመርጣል ዘመኑ ጥበብ ለሱ ምኑ ግጥምና ድርሰት አረምን ለከርሱ ለበዳ ሕሊናው ለበዳ መንፈሶ። ይላል ትላንት አንድ ግጥም ሳነብ ምን ይላል መሰለ? ይህንን እንመለስበታለን። ሽውልም ሽውልም ንፋስ እንደገፋው አንዴ ወዲያ ዘመም አንዴ ወዲ መታ አንዴ ወዲ ዘመም ምናምን ይላል። የንፋስ አቅጣጫ ዛፍን ሲያንቀሳቅሰው ምናምን ይመስላል በእንቅስቃሴው የሚነግረኝ ግጥም። መጨረሻው ላይ የነገረኝ ነገር ምንድነው? ለካም እንደዚህ ነው፣ በራስ መተማመን የሰው ልጅ ሲጎለው። ይላል እኔ ስለ ዛፍ ምናምን መስሎኛል፣ ሽውልሙ በቃ እንደዛ። አሁን በራስ መተማመን ከሰው ልጅ ውስጥ ሲጠፋ ያለችውን ስሜት መግለጽ ነው ይፈልገው፣ ግን ሌላ ነው። በቃ መጀመሪያ ላይ ሲነግረኝ የነበረ ዋናው ሀሳባች ናት። እዚኛው ግጥም ውስጥ ግን ብዙ ሀሳብ በግልጽ ተነግሯል። ጆሮ ላይ ሁሉም ጆሮ ላይ በወዱ ተኝቶ ይለናል ማለት መስማት የሚፈልገውን የፍሬከርስ የሆነውን ቁሳዊውን ነገር ነው እንጂ ስለ ጥበብ፣ ስለ ኪነት ተው ኪነት ጥበብ እሱ ሌላ ትልቅ እንትንን ይፈልጋል። ግን ስለ መንፈሳዊ ነገር፣ ስለ ሀገር፣ ስለ ፍቅር ምናም እነዚህ ዛሬ እኔ ያው ተጠቃሚ አይደለውም። ግን ሶሻል ሚዲያ ላይ ምናም ብዙ ተከታይ ያለው የትኛውም እደዚህ ከሌን ገደሉት፣ ከሌን አሰሩት ወይ የሆነ ውጥንቅጡ ነገር እንጂ እንደዚህ ያሉት ነገሮች አይደሉም። እና ይህ የኪነ የኪነ ጥበብ ትላልቅ ሀሳቦች የምትላቸው ወይም ሌላ ሀሳቦች ቦታ የላቸውም ዛሬ ላይ። ዛሬ ላይ ቦታ ያላቸው ሆድም፣ ሆድን ከርስን ወይም ደግሞ ኪስን የሚሞሉት ጉዳዮች ናቸው። እና ለዚህ ይሄ የኪነ ጥበብ ለሚባለው ቦታ እየተሰጠ ያለው ነገር ዝግ ማለቱን የሚገልጽ ነው። ግጥሙ የቆየ ነው፣ ግን ፈቃደ አዘዘ ያኔ ሲጽፈው ዶክተር ፍቃደ ያን ዘመን እኔ እንደውም ዛሬ መለስ ብዬ ሳየው በኪነ ጥበቡ የተሻለ ዘመን፣ የኪነ ጥበብ ከፍታ ያለበት ዘመን ነው የዛሬው ግን ከዛም የባሰ ነው እና ውስጥ ላይ የሚገልጻቸው ነገሮች ፍጥር ቃላት አሉበት። ፍጥር ቃላት ማለት ገጣሚ ያው ቃልን መፍጠር አለበታል፣ ባለው ብቻ ሳይሆን ሀብተ ቃሉን ለማብዛት አዳዲስ ቃል መፍጠር አለበት። ሲፈጥር ደግሞ ከየትም አይደለም የሚያመጣው፣ እዛው ቋንቋ ውስጥ ካለው ምሳሌ ጠጃጠጅ የሚላላ ጠጃጠጅ የሚለው የተለመደ አገላለጽ አይደለም። ጠጅ ራሱ ፈሳሽ ነው። ስለዚህ በብዙ ቁጥርም በብዛትም ልናስበው እንችላለን። ጠጅ ሲባት ግን ቋንቋ ውስጥ ሌላ የማብዣ ስርዓቶች አሉ። ቅጠላቅጠል ወዘተ የምንላቸዋል። ልክ እነሱን ነው ከዚ የወሰደው ጠጅንም ጠጃ ጠጅ ያደረገው በነ ቅጠላ ቅጠል በነ ስራ ስራ አይነት የብዜት ሰንሰለት አስኪዶት ማለት ነው። ጠጃ ጠጅ ሲሆን ግን ዝም ብለን አንድ ቦታ ሄዶ የሆነ አንድ ብር ለጠጅ መጠጣትን ሊገልጽ ሐሳብ አይሆን። ግጥም ሲመጣ መቃረምን እየዞሩ ሄዶ ጠጅ መጠጣቱን የሚገልጽ ይሆናል። ከፍ ይላል። ጠጅ ጠጥቶ ቢለን አንድ ብርጭቆ ምናምን ውስታችን ሊመጣም ይችላል። ይሄኛው ግን ከፍ ያደርገዋል ሐሳቡን ጠጃ ጠጅ ሲል በየጠጅ ቤቱ እየዞረ ጠጅ መቃረምን የዛን ያህል ከፍ ያደርገዋል ሌላ ፍጥር ካላለ እዚህ ውስጥ ከአስራ አስር ክትፎ ጋር ይለናል በቁጥር ስርዓታችን ሄደን አስራ ዘጠኝ ካልን በኋላ ሀያ ነው የምንለው ግን እሱን ለማለት ሀያ የተለመደ ነው አስራ አስር ክትፎ ጋር ይለናል ስለዚህ አስራ አስር ሲለን በጣም ብዙ ክትፎ ነው እንድናስብ የሚያደርገን የሚያስገድደን ማለት ነው እድል ብቻ አይደለም የሚሰጠን ያስገድደናል እንደዛ ብለን እንድናስብ ይህንን ነው ቃላት አቅም አላቸው ምለው። እነሱም ፈጥረውም ጨምረውም ራሱ በዳ ሀሊና ምንድን ነው? ከበዳ ወደ በዳ ይለና ከሆነ የሆነ ወይ ጉዞ አለ፣ ወይ ደግሞ አቀባይ አለ፣ ተቀባይ አለ፣ ከበዳ ወደ በዳ ካለ ስለዚህ እዚኛው ሀሳብ ላይ ስንመጣ አድራሹም ተደራሹም የለም። ይመስልን ኪነቱ ከያኔው ኖሮ መጀመሪያው ስንኞች ላይ ስንሄድ ይመስለናል። ይጮሃል አዝማሪ፣ ይጮሃል ከያኔ፣ ይጮሃል ደራሲ። መጮህ ዝም ብሎ አንድ ሀሳብ መንገር ብቻ አይደለም። ከፍ ያለ ድግግም ያለበት ከፍ ያለ ድምፀት ያለበት ያንን ሀሳብ ለማስተጋባት የሚደረግ ጥረት ነው። መጮህ ቀላል አይደለም። መጨረሻው ላይ ስንመጣ ወይ ደግሞ ርዕሱ የሚነግሩን ግን ከበዳ ወደ በዳ በዳን ራሱ ከምድረ በዳ ምናምን ከምንለው ምንም የማያበቅል ምንም ከሌለው አምጥቶ ነው እዚህ ጋ ለግጥሙ ርዕስነት የሚሰጠው። ስለዚህ ኛውን በዳ ነው እዚህም በዳ ነው፣ ያንስ ደጋው ለበረሃው ሊያውስ ይችላል በተፋሰስም በምናምን፣ ግን እዛም በዳ እዚህም በዳ ከሆነ ያው ከምድረ በዳም ከፍ ይላል እና እዚህ የጥፋት ደረጃ ላይ ይኖራል ኪነት መሰማት ሲያቆም ማለት ነው። የኔን ግጥም ትንሽ ግጥም ናት እና ሁሌ ትገርመኛለች። ሰው ያው አንድ ስግጥም ላጥሻ ካለው ፌስቡክ ላይ ሚወቴ ካልተሳሳት ከአጋጠመት ጠርጥር ትላለች። እሷ አሁን የመጣች ናት። የትኛውንም ሳልነግራችሁ አልተዋትም። አንድ ተረት አለ የምናውቀው አማርኛ ውስጥ ባለቤቱ ሳይቱፍ፣ ባለቤት ካልጮኸ ጎረቤት አይሰማም የሚባለው እና ይሄ ሀቅ ነው። መጮህ አለበት ባለቤቱ ና እኔ ደግሞ የሆነ ጊዜ ጠርጥር የሚል ሀሳብ ጻፍኩኝ። ካጋጠመህ ጠርጥር። ባለቤቱ ሳይጮህ የሚደርስ ጎረቤት ለባለቤት መጮህ እጁ እንዳለበት ጠርጥር ይላል። የግድ ጨዋታ መጠበድ መባረባ እችኛዋ ያኔ ጀዋር ታሰረ ምናምን የተባለ ጊዜ የመጀመሪያ በቃ ፌስቡክ እችን ለቀ እና ለቅቄ አላቅም ቀደም ልላቸው የነበረው ሰም ሁለት ስነኝናት ያው እንትን የሰነፍ ነኝ እና ሀሳቡን ቢመጣ ማቆሙ ይመስለኛል። ስጀምር ተውያልሽ ከነበረ እንድተው ስተውተው ማለትሽ ታዲያ፣ ለምንድን ነው ይላል ይህ ጥያቄ ነው። አንዳንዴ ፓራዶክስ ይፈጠራል በህይወት ውስጥ ይሄ ስራ ዘጠናዎቹ መጨረሻ ምናምን አካባቢ የጻፍኩ ግጥም ነው። መጀመሪያ እኔ ነበር የሐሳቡ ጀማሪ። ሐሳቡ ወጣኝ ከዛ እንትን አሉ እና እንትኖች መጡ ግፊቶች ምናምን መጡና በቃ ይሄድኩበት ያለው መስመር ልክ እንዳልሆነ እያወቅሁ እኔ ወደ መታው ስመታ ተው ሲሉኝ የነበሩት ወገኖች ደግሞ ደሞ ለምን ትተዋለ ወደ ማለት መጡ እና አንዳንዴ ፓራዶክስ ይገርመኛል። አያሆኑ ነገሮች አያሆኑ ማለት እኔ ሳደርገው ልክ አይደለም ተብዬ እንዳቆም በቃ እንዳቆም ስመከርስ ምናምንስ ነበር ሳቆመው ደግሞ ለምን አቆምከው? እና እንደዚህ ያሉ ፓራዶክሶች አሉ። እንደዚህ ያሉ ፓራዶክሶችን ለመግለጽ ነውና ስጀምር ተው ያልሽኝ ያው፣ ግጥሙም የሚነግረናል ከነበረ እንድተው ስተው ተው ማለትሽ ታዲያ ለምንድን ነው ይላል። ጥያቄ ነው